አቀባበል ተደረገላት። በፊሊፒንስ ማኒላ ከተማ በሚ ሱፐር ሞዴል ወርልድ ዋይድ 25 የቁንጅና ውድድር ላይ ኢትዮጵያን ወክላ የተወዳደረችው ሞዴል ሩት ይርጋለም ካለም አራተኛ ደረጃን በመያዝ በደማቅ አቀባበል ተደርጎላታል። የአዲስ አበባ ከተማ አስተዳደር ባህል ኪነ ቱሪዝም ቢሮ ምክትል ኃላፊ የሆኑት አቶ አፍታይ ገብረ እግዚአብሔርና የስራ ባልደረቦቻቸው በተገኙበት በተዘጋጀው የክብር አቀባበል ስነስርዓት ላይ ለሩታ ትልቅ አድናቆትና ክብር ተሰጥቷታል። ይህንን ፕሮግራም ስኬታማ ለማድረግ ከፍተኛ አስተዋጽኦ ላበረከተው የአዲስ አበባ ከተማ አስተዳደር ባህል ኪነጥበብና ቱሪዝም ቢሮ ላቅ ያለ ምስጋናችን እናቀርባለን በማለትም ነው። እንግዲህ የወጡት መረጃዎች የሚያሳዩት ሩት ይርጋለም ባለፈው ፊሊፒንስ በተካሄደው ዓለምን ወክላ በሱፐር ሞዴሊንግ አራተኛ ደረጃ ላይ እንደተቀመጠች ጭምርም ነው። ኢትዮጵያ ዘንድሮ እንዳልተቻለች ጭምርም ነው። ባለፈው ሀሴት ደረጀ ሁለተኛ ካለም ወጣለች። ይችኛዋ ደግሞ አራተኛ በመውጣትም ዓለም ላይ ሀገሪቷን እንዳስጠራች ጭምርም የወጡት መረጃዎችን በማስመልከት ሙሉ ለእናንተ ይዤ ላችሁ መጣሁት። ሚኪታ ቦረንፎን ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ ያገኙ። በወቅታዊና የታጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁን።